በጣም አሁን በሱ ቤት እኔ ሰውን መሳደብ ትቻል ነው ተራ ሰውን መሳደብ ትተሃል። የሃይማኖት አባቶች ጋር ተቃራኒ ሃይማኖት ጋር መሳደብ ስድብ ማለት እኮ በስብስ ቅማና ብቻ እኮ አይደለም። ስድብ ከንቀት ነው የሚጀምረው። ስድብ ከተለያዩ ቃላቶች መጠቀም ስድብ ነው። ይህቺ ደግሞ አጋሰች ሴትዮ ብሎክ አድርግልኝ። ይህቺ አንዳለች ዚዎች ጋንጃም ደግሞ ይሄ ነው ይሆናቸው። እኔ እንዲያውም ልርዳችሁ። ኦኬ እናንተ የሰሞኑን ጴንጤዎች ማለት ነው፣ ምን ታደርጋላችሁ? ከሰላችሁ እኔ አውቃለሁ። ብዙ ጋንጃ የሚያጨሱ ሴቶች እዚህ ላይ አሉ። ስማቸውን ልስጣችሁና እዚ ቲክቶክ እነሱ ጋር እየሄዳችሁ ጌታ ይባርክሽ፣ ጌታ ያድንሻል። ምክንያቱም እኔ ጋንጃ የሚያጨስ እንዳለ አውቃለሁ። አሁን እዚህ ጋር እየሩስ የምትባል በጋንጃ ያለቀቻለች አንዳለች አለች። ደግሞ ቢርቢር ፍራንክፈርት አለች። በቀደም ጋንጃ ልትገዛ ሄዳ ልጆች አግኝተው ሊረግጧት ሲሉ አልቅሳ ምታደው እሷን ጋንጃ ታጨሳለች። በጋንጃ ያበደችናት እሷ ጋር ሂዱ። ብዙ ጋንጃ የሚያጨሱ ሰዎችን ልምራችሁ። ቅምስ በዚህ ንስ መማለት በጥሱ በጥሱ። አንድ ሚሊዮን ብር ከአንድ ሚሊዮን ብር ነው አንድ ቢሊዮን የኢትዮጵያ ብር ብሩማ፣ ገብቶላችኋል። አንድ ቢሊዮን የኢትዮጵያ ብር ታረጉና አንድ ቢሊዮን የኢትዮጵያ ብር ታረጉና ከዛ እሱ ከመሬት ጋራ ከጠባቂ ጋራ ትሰጡኛላችሁ። ኦኬ። ከዛ እኔ እያንዳንድ ሶሻል ሚዲያ ላይ ጫማ ደግሞ ከመቼ ሆነው የቆሸሽው አሁን አይደለ? እያጸዳሁ ከነ ከዛ ዋጋ ከዛ አናሳጋችኋል። አንቺ ህጊያ ለካ ከሷ ጋር እየተጫወትሽ ነው እኔ ጋር የጠፋሽው። ከዛ በኋላ እኔ ይኸውላችሁ ከሲሰኞች ከሱሰኞች ያሉትን ሰዎች አሳያችኋለሁ። እነሱን አጅ እናንተ ስለማታውቋቸው እኔ አሳያችኋለሁ። በተለይ ልንገራችኋለሁ፣ ዩቱብ ላይ ሰርቼ የነበረ ዛሬ የኢትዮጵያ ልጆች ሆስፒታል ከመቶ የአእምሮ በሽተኛ ሰባው የኢትዮጵያዊ ነው። ለምንዛት ሄዱ? እኔ ጋ ምን አስመጣችሁ? አእምሮ ያብዳል ስታዩ? ወይስ ጨልያለሁ፣ ጨልያለሁ እጄ ልመርመር ዶክተር ጋር ሂጄ እኔ እኮ ይሄ እንደ ተራ ኢትዮጵያዊ እኮ ብቻ ኢንሹራንስ እኮ አይደለሁ። ፕራይቬት ይሄ እንደ ተራ ይሄ እነዚህ እነ እንትናና ከሌ እንደሚያወሩት አይደለ። ሂጄ መታከም እችላለሁ። ከዛ ላረጋግጥ ልምጣና ከጨለልኩኝ እውነትም ጨልያለሁ። እንጸልዩልኝ ይላል ጴንጤ ሆኜ። ጌታን ተቀበይ የናች ው እኔ በጣም ባለጌ ነኝ እንዳሰርባችሁ። ኦኬ ጌታን ሳታቂ አታቅም። አንቺ ጌታ የሚያውቅ ሰው እንደዚህ አይሆን። ውጡ ከቤት አንድ። ሁለተኛ ነገር ደግሞ ልጸልልሽ፣ ሌላ ነገር ነው። ጌታን ተቀበይ ማለት እከክ አፍሽ፣ ቁጭ በይ ማለት ነው። ምትነቅጥቅን ጌታ የለ፣ ምትሰጭን ጌታ የለ። ሶስተኛ፣ አራተኛ እኔ ጋር አትምጡ፣ አልቆሸሽኩ ይላች፣ ዋይት ሀውስ የመሰለ ቤት። ከእናንተ ኑሮ የእኔ ኑሮ ይበጣል፣ ዋይት ሀውስ። ኢየሱስ ይወድሻል። ምን አባሽ አገባሽ ምን አባህ አገባ እየሱማ ስለሚወደኝ ነው አናተ ላይ ቁጭ ያደረገኝ አንታት ነገረኝ ስለ እየሱስ እንደሚወደኝ ቅሌታ ሁላ ሄዱ ሆስፒታል ሄዱ ሄዱ በጦርነት በድህነት ትናንትና የካቶሊክን ጳጳስ ሰምታችኋል የመጀመሪያው ስራ የሚሆነው ምንድን ነው ብለዋል አለም ላይ ያለውን ጦርነት በሙሉ ማስታወው ነው ብሏችኋል አያችሁ አያቸው እግዚአብሔር። ሰዎች ይኸውላችሁ፣ መጀመሪያ ይኸውልህ፣ መሄድ ያለብህ ቤቱ ጋር ኖረ ታቃድ፣ በጦርነት የሚታመሰው ጋራ፣ በረሃብ የሚታመሰው ጋራ፣ እነሱ ጋር ሄዱ፣ እነሱ ጋር ሄዱ። እኔ ይኸውልሽ፣ አቤ ከሚኖርበት የበለጠ የጸዳ ህይወት ያለኝ ሴት ነኝ። የጸዳ እግዚአብሔር ሲያከብርሽ የክብሩ ቦታ ቁጭ ያደርግሻል። ምን ታደርጋላችሁ? እኔ ጋራ ነው ወይስ ምንድን ነው መፈመስ ፈለጋችሁ? ጂጂን እና ዮኒ ማኛን ጴንጤ ያደረግን። ምን ነበርኩ እኔ? ምን ነበርኩ? ሙስሊም ነበርኩ? ኦርቶዶክስ ነበርኩ? አይደለሁም። እኔ ክርስቲያን ነኝ። ከእናንተ ጋር ግን ህብረት አላደረግም። በህግ አምላክ። ሂዱ የተቸገረ ሰው ጋራ፣ እኔ ጋር አይደለም። ድነር አይደለም። በምን ላከው? የለም ላከ ሳፍ ልከው። የትኛው የሚሊየኑ ቼ ጌመን ያሸነፈችው